በዚህ የቴክኖሎጂ ዘመን አርቲፊሻል ኢንተሊጀንስ ወይም ደግሞ ሰው ሰራሽ አስተውሎት ለጤናው ዘርፍ ምን እያደረገ ነው? ወደፊትስ ምን ማድረግ ይችላል? በዚህ ርዕስ ላይ እንግዲህ እዚህ ልደት አካባቢ በሚገኘው የኤኤልኤክስ የቴክኖሎጂ ሀብ ላይ ውይይት ተደርጓል። ይህን ውይይት ወደ እናንተ የምናደርስ ይሆናል። አብራችን ቆዩ ምራፍ ዛሬ ስተገናኘን በጣም ደስ ብሎኛል። እንግዲህ የዛሬው ኢኒሽቲቫችሁ ኤሌክስ ስኪል ክዌስት አፍሪካ እና ሴችስ አድቫይዘሪ የሆናችሁ አንድ ላይ ሎንች ያደረጋችሁት ነገር ነው እና አንድ ላይ ያመጣችሁ ሀሳብ ምንድን ነው? እንግዲህ ዛሬ ስተገኘሽ በጣም ደስ ብሎኛል። ምስራቅ አይ ሆፕ ዩ ፋውንድ ኢቨንቶቹን ሴሽኖቹን ጥሩ ሆኖ እንዳገኘሻቸው ተስፋ አደርጋለሁ። እንግዲህ በዋናነት ሶስታችንን ያገናኘን ሶስታችንም አንድ ኮመን የሆነ ፓሽን አለ። ይሄ ፓሽን ምንድነው? ወጣቶችን አሁን በአሁኑ ወቅት በዓለም ላይ ተፈላጊ በሆኑ ክህሎቶች ላይ ስልጠና መስጠት ፕራክቲካል የሆኑ ደግሞ አፕሊኬሽኖችንን ጋር ማስተሳሰር የሶስታችንም ፓሽን ነው እና ሶስታችን የምንሰራው እዛ ላይ ነው። ኤሌክስ የሚያተኩረው እንግዲህ በዋናነት የቴክኖሎጂ ክህሎቶች ስልጠና ላይ ነው እና የተለያዩ የቴክኖሎጂ ስልጠናዎች ይሰጣል። እና በተለይ ደግሞ ሁለት ዴታ ሳይንስ እና ዴታ አናሊቲክስ የምንላቸው ፕሮግራሞች አሉ። እና ላለፈው ሁለት ዓመት በጣም እየገረመኝ የነበረው እዛ ላይ ብዙ በጤና ላይ የተመረቁ ልጆች ወደዚህ ፕሮግራም ሲገቡ አስተውላለሁ። ዶክተሮች፣ ፋርማሲስቶች፣ ፓብሊክ ሄልዝ ፕሮፌሽናሎች እና ብዙዎቹን ሳዋራቸው እንዴት ነው ዶክተር ሆናችሁ ወደዚህ ወደ ዴታ ሳይንስ ወደ ዴታ አናሊቲክስ የምትገቡት ብዬ ሳዋራቸው ሁሉም የሚሉኝ ይሄ የዴታው ፊልድ በጣም ወደ እነሱ ጋር በጣም አስፈላጊ የሆነ እየመጣ እንደሆነ በጣም እየቀረበ ነው። አሁን ደግሞ በተለይ ኤ አይ በአብዛኛው ዳታ ነው። ሶ ሜዲካል ፊልዱ ወደ ሞር ወደ ቴክኖሎጂ በተጠጋ ቁጥር የዴታ አናሊቲክስና የዴታ ሳይንስ ክህሎት በጣም ኢምፖርታንት እየሆነ እየመጣ ነው እና ይህን ደግሞ እንደ ስኪል ኩዌስት አፍሪካና ደግሞ ሲኤችስ አድቫይዘሪ ሞር ሄልዝ ላይ የሄልዝ ወርክፎርስ ላይ ነው የሚሰሩትና ስንነጋገር፣ እንዴ እኛም ቴክኖሎጂ ላይ እየሰራን ነው፣ በተለይ ቴክኖሎጂ ክህሎት ላይ እነሱም በተለይ ሞር ኒሽ በሆነ በተለይ በፋርማሱቲካልስ ላይ እየሰሩ ስለነበር እስኪ ይህን ነገር ለምን አንድ ላይ አቀራርበን እዛ ላይ ደግሞ ያሉ ፕራክቲሽነሮችን ጠርተን ወጣቶች ደግሞ እዛ ላይ ያሉትን ጠርተን ወይም ወደዛ ደግሞ መግባት ለሚፈልጉት የምናሳይበት መድረክ ለምን አንፈጥርም ብለን በዛ ነው እንግዲህ የተገናኝ ነው። በጣም ደስ የሚለው እንግዲህ እንዳየሁት በጣም ብዙ ወጣቶች አሉ፣ የተመረቁ፣ ያልተመረቁ ፋርማሲስቶች ኢንዱስትሪም ላይ ያሉ አይተናልና፣ እነዚህን በምን መስፈርት መረጣችኋቸው? በምን መልኩ እነዚህ ቢመጡ ሞር ከዚህ ኮላቦሬሽን ይጠቀማሉ ብላችሁ ያሰባችሁ የተለያዩ ነገሮች? ያደረግነው አንደኛ እንግዲህ እኛ ላለፉት ሶስት አራት ዓመት ብዙ ወጣቶችን በቴክኖሎጂ ያሰልጥነናል፣ በሶፍትዌር ኢንጂኒሪንግ፣ በዴታ አናልቲክስ የመሳሰሉት ያ ኮሚኒቲ ያለን ስኪም ደግሞ እንደዚሁ ከተለያዩ ኮሚኒቲዎች ጋር በተለይ ከቲቤቶች ጋር ከዩኒቨርሲቲዎች ጋር ብዙ ግንኙነት አላቸው እና እነሱን በሙሉ ነው እንግዲህ የጠራ ነው። በዋናነት ምንድን ነው መሰጁን ለማሳለፍ የሞከር ነው፣ ወደዚህ እንዲመጡ ብዙ ጊዜ ብዙ ወጣቶች ቴክኖሎጂ ላይ ካልሆኑ ቴክኖሎጂ እንዴት እነሱ ያሉበት ፊልድ ላይ እንዴት ሊተገበር እንደሚችል ብዙ ጊዜ ግራ ይፈራሉ ግራም ይጋባሉ። ያውቁታል በጣም ቴክኖሎጂ በጣም ብዙ ነገር እየቀየረ እንደሆነ ኦንዲያዳሃን ደግሞ ቴክኖሎጂ ላይ ደግሞ ያሉ ወጣቶች ደግሞ ያንን ቴክኖሎጂ እንዴት ነው ለችግሮችን ለመፍታት እንዴት አድርገው መጠቀም እንደሚችሉ ደግሞ አንዳንድ ጊዜ ትንሽ ርቅባቸዋል። ሶ ማድረግ የፈለግነው እኛ በተለይ ወጣቶቹን ስንጠራ እዚህ የተለያዩ ፊልድ ላይ ያሉትን ቴክኖሎጂ ፊልድ ላይ ያሉትን ጤናው ላይ ያሉትን እና ኦፍኮርስ ሁለቱም ላይ የሚሰሩም ያሉትም በተቻለ መጠን ለመጥራት ሞክረናል። ግን በአብዛኛው አሁን ዛሬም መጥቶ የነበረው አይተሹ እንደሆነ አሁን ብዙ ዶክተሮች፣ ብዙ ፋርማሲስቶች፣ ብዙ ሶፍትዌር ኢንጂኒሮች ኦልሞስት በራሳቸው ፊልድ ላይ ነው ያሉት። ግን አሁን አይ ቲንክ በተለይ በዛሬ እኛ ለማሳየት የሞከር ነው እንዴት አድርገው መመጋገብ እንደሚችሉ እና እንዴት ቴክኖሎጂ የእነሱን ችግር ሊፈታ እንደሚችል እነሱ ደግሞ ቴክኖሎጂ እንዴት አድርገው ወደ እነሱ መሳብ እንደሚችሉ ለማሳየት ያንን ነው እንግዲህ የሞከር ነው። አዎ፣ በጣም ደስ ይለናል። እኔም በግሌ በጣም ብዙ ነገር ተምሬበታለሁ እና እንደው ከዛሬ ውሎ ዋው፣ ይሄ ነገር በጣም ይገርማል፣ ውሎ የቀረ ነገር አለን? አዎ፣ ይኸው እንግዲህ በተለይ መጨረሻ ላይ የሰማናቸው ሁለት አንደኛው በህክምናው ዘርፍ አንደኛው ደግሞ እዛው በህክምናው ኢኮሲስተም ላይ ብዙ ጊዜ የቆዩ ሰዎች ጋር ሰምተናል፣ እና አይ ቲንክ በተለይ ወደ ኢትዮጵያ ስንመጣ ቴክኖሎጂ ምን ያክል ነገሮችን ሊቀይሩ እንደሚችሉ ምንም ጥርጥር የለውም። በዛው ረገድ ደግሞ አንዳንዶቹ ደግሞ ኦልሬዲ ያሉን ሪሶርሶችን እንዴት አድርገን መጠቀም እንደምንችል ማሻሻል እንደምንችል እና ሶ አይ ቲንክ ለእኔ ትልቁ የወሰድኩት አንደኛ ለመፍራት ነው። ይሄ ቴክኖሎጂ የሚለው ነገር ለብዙ ወጣት እንደ በጣም እንደ ግዙፍ ሆኖ እየታየ ነው ያለው እና አይደለም፣ ማንም ወደዛ መግባት ይችላል ፊልዱን ሳይቀይር። አሁን አንድ ፊዚሽን ወይም ዶክተር ግዴታ ዶክተርነቱን መቶ የለበትም ቴክኖሎጂ ክህሎትን ለመተዋወቅ ወደ ቴክኖሎጂ ክህሎትን ወደ ስራ ለማካተት ስራውን ያሻሽለዋል፣ ያፋጥነዋል፣ ወደ ተሻለ ሁኔታ ይወስደዋል እንጂ አንድን ነገር መተው የለበትም። እና ብዙ አገራችን ላይ ያሉት ችግሮች አክቹዋሊ እንደ ኦፖርቹኒቲዎች እንደሆኑ ያንን ነው ብዙ ነገር ሌላ የወሰድኩት ያንን ነው። በጣም ደስ ይላል። በጣም አመሰግነው ምራፍ። እንግዲህ እናንተም በድርጅታችሁ በተለይ ኢትዮጵያን ወጣቶች የተሻለ እድሎችን እንዲያገኙ ፕላትፎርሞችን ስለምታመቻችሁ በዚህ አጋጣሚ ነው አመስገን ወዳለው። ማለት የምፈልገው ነገር ካለ የመጨረሻ መ ካለ ለወጣቶች እድሉን ልስጥህና እኔ እግ ለወጣቶች ብለው ወደንም ጠላንም የወደፊቱ ጉዞ በጣም በቴክኖሎጂ ላይ የተመሰረተ ነው ወይም የተደገፈና የተመረከዘ ነው የሚሆነው። ያንን ክሎት ደግሞ ለማግኘት ሩቅ አይደለም፣ ከባድም አይደለም። እኛም አለን፣ ሌሎችም አሉ። ግን በቀላሉ የሚገኝ ነው እና አትፍሩት። ወደ ቴክኖሎጂ ሉ ላለሁኝ ያንን መልእክት ነው ማስተላለፍ እንፈልገው። በጣም አመሰግነው ምራፍ ማራኪ ስለተገናኘን በጣም ደስ ብሎኛል። እንግዲህ ያው ተመልካች ሙሉ ስምሽን የስራ ኃላፊነትሽን እና ዛሬ ተገናኘንበት ምክንያት አጠር አድርገሽ ንገሪኝ። ቴንክዩ። በጣም እንኳን እዚህ ሳገኘሽኝ። እኔም ሙሉ ስሜ እንግዲህ ማራኪ ፍቅሬ መረድ እባላለሁ። እዚሁ ኢትዮጵያ ነው የተወለድኩት፣ ግን በብዙ አጋጣሚ ወደ ኬንያ እናቴ ሙቭ አድርጋ ትምህርት ቤቴንም በፈረንሳይ ትምህርት ቤት ኬንያ ጨረስኩና ወደ ካናዳ ነው ትምህርቴን የሰራሁት። ትምህርቴ በሙሉ በሄልት ኬር ነበረ። አንደኛ በጣም እንግዲህ ማጊል ዩኒቨርሲቲ የሚባል ከሰማሽ በጣም ብዙ መሄድ የሚፈልግ ሰው አለ እዛ። በሳይንስ በጣም የታወቁ ናቸው። ባዮኬሚስትሪ ጀመርኩና ወደ ዴታ ሳይንስ እና ወደ ሄልት አናሊቲክስ ምክንያቱ ባዮኬሚስትሪ ላቦራቶሪ ስገባ ሲስተሙን ነው ማወቅ የምፈልገው። በምን አይነት ሁኔታ ሁሌም ወደ ሀገሬ ተመልሼ እንደምጠቀምበት እና ሁሌ የሄልት ኬር አባቴም ብዙ ሰው ያረፉት በጤና ጉድለት ስለሆነ በቃ ሁሌም ልቤ ውስጥ የነበረው እንዴት ብዬ ተመልሼ የሀገሬን ሁኔታ ፔክ ለማድረግ እና እዛ እስከ ፒኤችዲ ሌቭል ተምሬያለሁ። በሄልት ኬር ማኔጅመንት ፖሊሲ ፒኤችዲ ተመረኩና ከካናዳ እዛ ደግሞ ከጋቨርንመንቱ ጋር የሄልት ኬር ሲስተሙን በዴታ ማጥናት ነው የሰራሁት። ከዛ በኋላ ነው በሚድል ኢስትም አሁን ተመልሼ አገሬም የገባሁት። እንግዲህ አሁን አንድ ካምፓኒ አንቺ ፋውንድ ያረግሸዋለ ሲ ኤች ኤስ አድቫይዝሪ። ቤሲክሊ እሱ ምንድን ነው የሚያደርገው አሁን እሱን ይዞሽ ወደዚህ ስትመጪ መጪ ምን አስበሽ ነው? ትክክል። ልክ ከካናዳ ለጋቨርንመንት እየሰራሁኝ፣ በቃ ሁሌም የምፈልገው እንዳልኩሽ ወደ አፍሪካ ተመልሼ ኬንያም ስለማውቀው ስለነበረ ወደ ሀገሬም ግን የአፍሪካ ሲስተም ያው እንደሆነ በጣም ደግሞ በዶኔሽን ገንዘብ ዲፐንደንት ሆነን እንደምንሰራ አፎርድብል ገባሽ። እንዴት ነው ሳስቴይናብል የሆነ ነገር የምንሰራበት ብለን ወደ ምድሊስት ሲሄድ በሌላ ምክንያት ነበር፣ በቤተሰብ ለሌላ ስራ ስግል፣ በዛ አጋጣሚ ስራ አገኘሁ በኮንሳልቲንግ ማኔጅመንት ኮንሳልቲንግ በሄልት ኬር ውስጥ ሶ ጋቨርንመንት ኦፍ አቡዳቢ፣ የሳውዲ ጋቨርንመንት፣ የካታር ሚኒስትሪ ኦፍ ሄልት ተቀጥሪ ያዘ ፕሮጀክት ማኔጀር አጥንኝልን ሄልትኬር ሲስተማችንን ሲሉን፣ በቃ በጣም ጥሩ ገባሽ ገባኝ። ነገሩ ለካስ የዴታ እንትንና ሄልትኬርን እንዲገባ ነው የሚያስፈልገው እና ፖሊሲ እንዲሰራ የሚያስፈልገው በዴታ ነው በሄልትኬር ዴታ። ሶ ያኔ ሲ ኤች ኤስን ፋውንድ አደረኩ ማለት ነው። ኮምፕሪሄንሲቭ ሄልትኬር ሰርቪስዝ ነው አይዲያው። በቃ ሄልትኬር ሰርቪስን በሙሉ በሙሉ በሙሉ ለማየት እንደ ማርኬትም ማየት አንድ ነገር መስራት ከፈለግሽ የጤና ጉዳይ ሁሌም በግራንት ወይም በነፃ መሆን ሳይሆን፣ ሪሊ ማርኬቱም ኖሮ ራስሽንም አሻሽለሽ እንዴት ነው ሌላ ሰው የሚሰራው በማርኬቱ በሚል ሀሳብ ነው። ኮንሳልቲንግ ካምፓኒ ነው ፕራይቬት ሴክተር ነው ግን ደግሞ በጣም ከጋቨርንመንትም ከፕራይቬት ሴክተሮቹ ጋር ኢንቨስትመንት ለነሱ ለማግኘት አንድ 12 ዓመት ሆኖታል። ዱባይ ነው የመሰረትኩት። ፓርትነሪም ነበረች አክቹዋሊ ጧት ዶክተር ሎረን እሷ ከእሷ ጋር ነው ፋውንድ ያደረግ ነው። ከዛ በኋላ ደግሞ አሁን አትሊስት ሀያ ዲፍረንት አገር ውስጥ አፍሪካ አገር ውስጥና ሌላ ህንድም እንደዚህ ኢመርጂንግ ሀገር ውስጥ እንሰራለን። እንግዲህ ነገር ዛሬ የተለያዩ የጤና ባለሙያችን ተማሪዎችን ፋርማሲስቶችን ኢንዱስትሪም ላይ ያሉትን ጠርታችሁ አንድ ላይ ተገናኝተን እናውራበት ብላችኋልና የዚህ ሬለቨንስ ምንድን ነው? ለዚህ የእውነቴ ነው ይሄ በቃ ለእኔ ምዕራፍም ለክሲያ ቃል ሳሚም ለኤስ ኪዩ ኤ ሁሌ የምናወራበት ነገር ነበር። ሁሌ በቃ እንዴት ነው ይህንን እውቀቴን የማርኬት ዴታውን ምን እንደሚያስፈልግ ፕሮግሬስ ለማድረግ በሄልት ኬር ሲስተም እንደ ሶሉሽን የምናቀርበው ላለው ሰው በጣም ሁሌም እዚህ መጥቼ ስሰራ አሁን ኢትዮጵያ ከፋሚሌ ጋር ከመጣው አንድ ስምንት ዓመት ሞልቶኛል። ብዙ ትራቭል አደርጋለሁ፣ ግን ሳየው በጣም ብዙ ወጣቶች አሉ። በጣም ብዙ ሰው ሄልት ኬር ያስፈልገዋል፣ ግን እውቀትና የኢንዱስትሪ ለምንድን ነው ስራ አጥተው ቁጭ የሚሉት ለምንድን ነው የሚጎለው የሚለውን የስኪልስ ኩዌስት አፍሪካ ከሳሙኤል ጋርም ከነ ኤኤል ኤክስ ጋርም ለምን እንደ ሴክተር በጣም ብዙ የሰውን እውቀት አብዞርብ የሚያደርግ ኢንዱስትሪ ነው ብለን ነው አሁን ስለ ዴታ ሳይንስ፣ ስለ ፋርማሱቲካልስ ስለ ነው ባዮሜዲካል ኢንጂኒሪንግም ሶስቱን አትሊስት እንደ አዋርነስ እንደ ሎንችም ብለን ነው ይህንን ያደርግ ነው ሀሳባችን። በትንሹ በትንሹ ፎከስ እያደረግን ለመስራት ነው። እንግዲህ በጣም ደስ ይላል። ትልቅ ኢኒሽቲቭ ነው። ስለዚህ ይሄ ጅምር ነው። ከዚህ በኋላ ትልቅ ቦታ ላይ እናየዋለን። በእርግጠኛ ላውታ እንገናኛለን። ደጣምሽማራኪ በጣም አመሰግናለሁ። በጣም ያው ረጅም ቀን ነበረ፣ ግን ሰዓት ሽን ስለሰጠሽኝ በጣም አመሰግናለሁ። ሄዋን በጣም ስለተገናኘን ደስ ብሎኛል። እስኪ ሙሉ ስምሽን ንገሪኝ እና ዛሬ በተገናኘንበት ዝግጅት ላይ አንቺ ሚና ምንድን ነው የሚለውን አጫች ስሜ ሄዋን ደበበ ይባላል። እዚህ ደግሞ እዚህ ፕሮግራም ላይ ደግሞ ከኦርጋናይዘሮቹ መካከል አንዷ ነኝ። እንግዲህ ዛሬ ተማሪዎችን አይተናል፣ ሐኪሞችን አይተናል፣ የፋርማሲ ባለሙያዎች፣ ኢንዱስትሪያሊስቶች፣ እነዚህን ነበር እንግዲህ የተመለከት ነው። እነዚህን ሰዎች የጠራችኋቸው እንደ በመመዘኛ ነው? የእናንተ የዛሬው የውይይታችሁ ዋነኛ ርዕስስ ምንድን ነው? ኦኬ እንደሚታወቀው እንግዲህ የቴኩ ዓለም እና አሁን እየሄድንበት ያለነው ፔስ ደግሞ ጤና፣ ፋርማ እና ቴክኖሎጂ በጣም እየተቆራኙና ዓለም ያለሱ ሰርቫይቭ ማድረግ የማይችልበት ስቴጅ ላይ ነው እየሄድን ያለነው እና ይሄ ኢቨንት ዋና ዓላማው? እዚህ ላይ እዚህ ሴክተር ላይ የሚሰሩ የጤና ተማሪዎች፣ ኢንጂነሮች ከዛ ደግሞ ኤኒዌይ ወይ ከጤናና ከቴክ ጋር የሚገናኙ ሰዎችን ይሄ ሴክተር ወዴት እየሄደ ነው ወርክፎርስስ አሁን ያለው ደግሞ ፍሬሽ ግራጁዌቶች ናቸው አብዛኛው እንግዲህ እዚህ ፕሮግራም ላይ ታደሙት እና ከዚህ ኢቨንት እና በዚህ ሴክተር ላይ ደግሞ ረጅም እድሜ የሰሩ በዚህ ሴክተር ልምድ ያካበቱ ሰዎችን ጠርተናል እና ከነሱስ ምን መማር ይችላሉ የሚለውን ብርም አንደርስታንድ እንዲያደርጉ ነው ስለዚህ ኢንተርጀነሬሽናል የሆነ ከኔክሽን ምን እንዲፈጠር ፈልጋችኋል ማለት ነው አሪፍ ኔትወርኪንግ ሴሽን ከዛም ደግሞ እነዚህ ወርክፎርስ ወርክፎርስ ይሄ ብሮ ደግሞ ሃይል ደግሞ ወዴት ነው ማደግ የሚቻለው የሚለውን አውቀው እሺ ወዴት ስንሄድ ቢሉ አሪፍ ኤግዚቢተሮች እንደምታያቸው ፓናላችን ላይ አሉ ከነሱ ጋር አብሮ በመስራት እውቀታቸውን በደንብ እያዳበሩ እንዲሄዱ በቃ ተመጣጣኝ አሁን ላለው ሴክተር ብቁ ሆኖ መገኘት እንዲችሉ ነው ዋና ዓላማ። ለዚህ ነው ማለት ነው። ከመንግስት አካላትም ሀይ ኦፊሻል ነበሩ፣ እንደዚሁም ደግሞ የምግብ ቁጥጥር ባለስልጣን ሌሎችም ሌሎችም ነበሩ ና በተለይ የመንግስት አካላትን መጋበዛችሁ ለልጆች የሚጠቅማቸው ምንድን ነው? የመንግስት አካላትን የጋበዝንበት ዋና ዓላማ እነሱ ራሱ ኢኖቬሽንን ወይም ደግሞ ቴክን የጤና ባለሙያዎች ሆኖ ሳለ ወይም ዋና እንትናቸው ጤና ላይ ሆኖ ሳለ ግን ቴክን እንዴት ነው እየተጠቀሙ ያለው የሚለውን በደንብ እንዲያሳያቸው ነው። ኢትዮጵያ አሁን እየሄደችበት ያለችው መንገድ ከቴክ ጋር በጣም ትልቅ ቁርኝት እንዳለው የጤናና የፋርማ ሴክተሩ በቃ ቴክኖሎጂ ላይ በደንብ ዲፔንደንት እንደሆነ እና እነሱም ደግሞ የሚያሳያቸው ነገሮች ሞር አዳዲስ ፈጠራ፣ ኢንተርፕረነርሺፕን ከዛም ደግሞ ዲጂታል ሄልትን ወይም ደግሞ ኤኒቲንግ ሪሌትድ ቱ ቴክኖሎጂን እንዴት ነው አዳፕት አድርገን መጠቀም የምንችለውን የሚለውን በደንብ አንደርስታንድ እንዲያደርጉ ነው። በጣም ደስ ይላል እንግዲህ፣ ዛሬ አጋጣሚ የመጡ ሰዎች ተማሪዎች በጣም ብዙ ነገር አግኝተዋል፣ ግን ደግሞ ምናልባት ቤታቸው ቁጭ ብለው የሚመለከቱንና ይህን እድል እንዴት ይሆን የማገኘው እኔ ሳ በዚህ ነገር መጠቀም የምችለው እንዴት ነው ለሚሉ ወጣቶች ምን አይነት ፕላትፎርም ምን አይነት ፖዲየም አላቸው? እንግዲህ የእኛ ካምፓኒ ሲኤችኤስ አድቫይዘሪ ኢኒሽቲቭ፣ ስኪል ኩዌስት አፍሪካ እንደሆነው ከዚህ በኋላ የተለያዩ ወርክሾፕ ሴሚናሮች አዘጋጅተን ውጪ ደግሞ ያሉትን ዛሬ አቴንድ ማድረግ ያልቻሉትን ሰዎች አቴንድ ለማድረግ እነሱን ለማሳተፍ እንሞክራለን። ከዛ ደግሞ ኤሌክስም አብሮን ይህንን ኢቨንት ኦርጋናይዝ ያደረጉልን ደግሞ እነሱም የራሳቸው የሆነ ሲፒዲ ፕሮግራሞች አሏቸው፣ በደንብ የሚያስተምሩበት እና ከነሱም ጋር ሆኖ ወደፊት የሚፈጠረውን አብረት ማለት ይችላል። ሳሙኤል ዛሬ ስገናኘን በጣም ደስ ብሎኛል። እንግዲህ ዛሬ የእናንተ ድርጅት ከኤሌክስ ጋር ሆኖ ያዘጋጀው ነገር ነውና ትንሽ ስለ እናንተ ድርጅት አ የእኛ ድርጅት የሲኤችኤስ አድቫይዘር የሚባል በጤናና ና በፋርማሲውቲካልዝ ላይ ከ10 ዓመት በላይ የአድቫይዘሪ ስራ የሚሰራ የቆየ ድርጅት ነው። በዚህ ኢቨንት ከኤሌክስ ጋር ኮላቦሬት ያደረግንበት ከሲኤችኤስ የስኪልስ ኩዌስት አፍሪካ የሚባል ኢኒሼቲቭ ነው። ይሄ ኢኒሽቲቭ ደግሞ በጤና ዘርፉ ላይ በተለይ አሁን በፋርማሲውቲካል ላይ የወርክፎርስ ዴቨሎፕመንት ኢኒሽቲቮችን የሚደግፍ ከስኪል ዴቨሎፕመንት ጋር የተያያዙ ስራዎችን አቃፊ በሆነ መልኩ ኢኮሲስተምን ኢንቴግሬት በማድረግ የሚሰራ ኢኒሽቲቭ ነው። ስለዚህ ትምህርት ቤት ሄዳችሁ ተማሪዎችን ትመለምላላችሁ ነው ወይስ ምሩቃን እናንተ ጋር መጥተው ከሚፈለገው ኢንዱስትሪ ጋር ማገናኘት ነው? ስለዚህ አንድ ሰው ከእናንተ ጋር በመመልኩ ነው የሚሰራው በመልኩ ነው ሚሰራበጣም ቆንጆ። ስኪልስ ኩዌስት አፍሪካ ከኤክስፒሪየንስ ጋር በተያያዘ መልኩ ታለንት ወይም ወጣቶች ተማሪዎች ከሃይ ስኩል ጀምረው እስከሚመርጡት ፊልድ እስከሚገቡ ድረስ ያለውን ጀርኒ ያካተተ ፕሮግራም ነው። ምን ማለት ነው? አሁን ለምሳሌ በሌላው ዓለምም በሃይ ስኩል ደረጃ ልጆች ምን አይነት ኢንትረስት እንዳላቸው ኤክስፕሎር ማድረግ ይጀምራሉ። የእኛም አዌርነስ ፕሮግራም በምንለው አካሄድ ሃይ ስኩል ላይ ያሉ ልጆችን ለምሳሌ ከልጅነታቸው የጤናን ዘርፍ የሚመርጡ ይኖራሉ፣ ኢንጂነሪንግን የሚመርጡ ይኖራሉ። ሶ ከዛ ጊዜ ጀምሮ የኢንዱስትሪ ኤክስፖዠር መስጠት አንዱ ጅማሪው ነው ማለት ነው፣ የታለንትን ዴቨሎፕ የማድረግ ሂደት። ከዛ ቀጥሎ ደግሞ ቲቬትም ቢሆን በዩኒቨርሲቲዎችም ውስጥ ገብተው የመረጡት ዘርፍ ላይ ደግሞ ሲሄዱ የበለጠ ጠጋ ብሎ ደግሞ ከኤክስፖዠር የሚያገኙበት ኢንዱስትሪን ጠጋ ብሎ የሚያዩበት ፋብሪካዎችን ጠጋ ብለው የሚያዩበት የተለያዩ ድርጅቶችን ወይም የተለያዩ ሪሰርቾችን ስራዎችን የሚያዩባቸውን ኦፖርቹኒቲዎች ማመቻቸት አንድ ስቴፕ ደግሞ ስንቀጥል በሶስተኛ በአራተኛ ዓመታቸው ኤክስፒሪየንስ የሚያገኙባቸውን እድሎች ኢንዱስትሪው ላይ ሜንቶሮችን የሚያገኙበት እና የበለጠ ገና ትምህርቱን ሊጨርሱ በሚቃረቡበት ጊዜ ላይ የፈለጉት ሴክተር ላይ በጣም ጥሩ እይታ ይዘው እንዲመረቁ የማድረግ ትልቁ አካል ነው የስራው። በጣም ትልቅ ኢኒሼቲቭ ነው። እንግዲህ እናንተ ከጀመራችሁ ገና የተወሰኑ ወራት ናቸው ብለኸኛል። ግን ይሄ ሌላ አገር ላይ ቴስትድ እና ፕሩቭድ ሆኗል። ስክሰስ ስቶሪ አላቸው። ይሄ ስኪል ኩዌስት በማድረግ ልጆቹ በመልኩ ተጠቀሙ የሚለውን በብዙ አለም ላይ ልጆች ኤክስፒሪየንስ እያገኙ ወይም የሚገቡበትን የሚመርጡትን ኢንዱስትሪ ኢንዱስትሪ በደንብ እያወቁ እንዲያድጉ ማድረግ በጣም የተለመደ አሰራር ነው። ኢቨን በጀርመን ሀገር፣ በሌሎችም እነዚህ በተለይ የዚህ ቴክኒካልና ቮኬሽናል ፕሮግራማቸው በጣም የሰፋ ትምህርት ቤቶችን የልጆችን ክህሎት ገና ከልጅነት ነው መለየት የሚጀምሩት ቀጣይም ደግሞ በሃይ ስኩል ደረጃም ወይ እየጨረሱ ሲመጡም ደግሞ ብዙ ስራ ይሰራል። ልጆቹ ያላቸውን ኢንክሊኔሽን የራሳቸው ኢንትረስትን ከሚፈልጉት ኢንዱስትሪ ጋር ለማገናኘት ያንን ኢንትረስት ደግሞ ለመኮትኮትም ሁለተኛም ደግሞ ከምርም ይወዱታሉ ወይም አንዳንድ ጊዜ ብዙ ሰባት ዓመት ከተማረ በኋላ ዶክተር መሆን የማይፈልግ ሰውም ያጋጥምሻል። እና የምትገቢበትን ሴክተር የምትገቢበትን ኢንዱስትሪ ጀስት ስለተወራለትና ስለተፈላጊ ነው ስለተባለ ብቻ ሳይሆን ከአንቺ ኢንትረስት ጋር በምን መልኩ እያገናኘሽው በደንብ እያወቅሽ ትገቢበታለሽ የሚለው ኢምፖርታንት ነው። በጣም የተለመደ አሰራር ነው እኛም ሀገር መስፋፋት ስላለበት ነው። ዛሬ ስትገናኘ ደስ ብሎኛል። እንግዲህ ኤ ኤል ኤክስ ሀብ ያለ ነው እንተዋወቅ መጀመሪያ። እሺ እኔም አመሰግናለሁ። በረከትሽ እባላለሁ። ፐብሊክ ኤጅ ካንዲዴት ነኝ። የላየንስ ሌጋል ቴክ ሀብ ማርኬቲንግ ኤክስፐርት ነኝ። ፕላስ ለጋር ማይልስ የሚባል ፕሮዳክት አለ እና የእሱ ፋውንደር ነኝ። የኤሌክስ ቬንቸር ላይ ደግሞ ፋውንደር አካደሚ ላይ ኢንሮል እያደረኩኝ ያለት። በጣም ደስ ይላል። ስለዚህ መጀመሪያ ኤሌክስ ትሬኒንግ ምናምን ወስደል ከኤሌክስ ጋ ያለ ኔክሽን እንዴት ነው? እስኪ ሱን ነገር ከዚህ በፊት ከኤሌክስ ጋር ኤሌክስ ላይ ጆይን አድርጌ አያውቅም ግን ሌሎች እንትኖች አሉ ትሬኒንጎች አሉ እነሱን ወስጃለኝ። ከቴክ ላይ በጣም ቴክ ኢንቱዚያስት ነኝ እና እዛ ላይ በጣም ጆይን አድርጌ ብዙ ነገር ሰርቻለሁ እና ግራጁዌት ከማድረጌም በፊት ከሶስት ዓመት በፊት ለጋርማይልስ የሚባል ቡኪንግ ፕላትፎርም ሰርች የነበረ እና በትምህርቱ ምክንያት አሁን እስከጨርስ ትምህርቱን ነበር እየጠብቅኩ ነበረ። ከጨረስኩ በኋላ ቀጥላለሁ ብዬ ነው እንደጨረስኩኝ የላይንስ ሌጋል ቴክ ሶሉሽንስ ማርኬቲንግ ኤክስፐርት ሆኛለሁ። የዛም ፋውንደር ሆኝ ያለው አሁን ፕሮጀክት ማለት ነው። በ22 ዓመት የሆነ ነገር ፋውንደር ነው። በዚህ ዘመን የማገኛቸው ወጣቶች የሚገርመኝ ነገር እሱ ነው። የሆን ነገር ፋውንድ ያደርጋሉ ይፈልጋሉ። በእኛ ጊዜ ተምረን መቀጠር ነበር ትልቁ ነገራችን እና ያንን ነገር ኮምፔር አድርገ የዛሬ ጊዜ ወጣቶች እንደዚህ አይነት የቴክኖሎጂ ፕላትፎርሞችን ኦፖርቹኒቲዎችን ለመጠቀም ምንድነው ያላቸው ነገር እና ጊዜው እንዴት አይነት ነው እስኪ ንገር። በጣም ግሎባላይዝ የሆነ ሰዓት ነው አሁን ላይ ያለው። ብዙ ኦፖርቹኒቲዎች አሉ፣ ያው ከተጠቀምናቸው በጣም ይጠቅመናል። በጣም የሚጠቅሙ እንትኖች አሉ፣ ፕላትፎርሞች አሉ። መማር ከፈለግን ብዙ ነገር ፍሪ ነው። የሆነ ነገር ማሳደግ ከፈለግን ያለን ስኪል ማሳደግ ከፈለግን፣ ኔትወርኪንግ በጣም ወሳኝ ነገር ነው። ለኔትወርኪንግ የሚጠቅሙ ነገሮች ለምሳሌ እንደ ኤሌክስ ፕሮግራሞች ላይ በመሳተፍ የተለያዩ እንትናቸውን የተማሩት የፕሮፌሽናቸውን በቴክም ሊሆን ይችላል በሌላ ነገር በደንብ ማሳደግ ይችላሉ። እና ያንን ለመጠቀም ብዙ ጊዜ እንትን እያሉ እየተማሩ ዩኒቨርሲቲ ውስጥ ኤክስትራ ካሪኩላል ነገር አይኖርም። እና እነሱ ፐርሶናሊ ኤክስትራ ካሪኩላል ነገር ላይ ራሳቸው ፈልገው ቢሳተፉ እመክራለሁ። ስለዚህ አሁን እያልከኝ ያለው ትምህርት ቤት ብቻ የምናገኘው እውቀት ለዓለም አሁን ላለችው አለም ኮምፒቲቲቭ ለመሆን አያዘጋጀንም። ምን ነው ማድረግ ያለባቸው? አሁን ሀይስኩል ያሉ ወጣቶች ሊኖሩ ይችላሉ፣ የሚያዩን ዩኒቨርሲቲ የገቡ ሊኖሩ ይችላሉ እና ውጭ ያለውን በተለይ ከቴክኖሎጂ ጋር የተያያዘውን ነገር ከእናንተን ፊልድ ጋር ተያይዘው ከፐብሊክ ሄልት ጋር ሊሆን ይችላል፣ ከሄልት ጋር ኢንጂነሪንግ ሊሆን ይችላል። ምን ነው ማድረግ ያለባቸው? ኦኬ ብዙ እዚህ ፊልድ ላይ የሰሩ ሰዎች አሉ፣ በቴክ ሳይድም በቢዝነስ ሳይድም ላይክ ቴክኖሎጂ፣ ሶፍትዌር ምናምን የሚባለው ነገር ቢቀር እንኳን ሌላ ኢንዱስትሪላይዝድ የሆነ ነገር ለምሳሌ እነ ዶክተር ዳንኤል ቅድም ሲያወሩ እንዳየ ነው ብዙ ማኑፋክቸሪንግ እንትኖች አቋቁመዋል እና እነሱን በማየት በእነሱ ኢንስፓየርድ በመሆን አይዲያዎችን ማምጣት ይቻላል እና ገና ዴቨሎፒንግ ካንትሪ ስለሆነ ኢትዮጵያ ከውጭ ያሉ እንትኖችንም ሼር እያደረጉ መጀመር ይቻላል። ያኔ ለቀጣይ ስራዎች፣ ለቀጣይ አይዲያዎች በር እየከፈተ ይመጣል ብዬ ተስፋ አደርጋለሁ እና ለዛ ነገር ልባቸውንም አይምሯቸውንም ክፍት አድርገው መስራት ያለባቸው ይመስለኛል። ሰራዊት፣ ዛሬ ስላገኛዎች በጣም ደስ ብሎኛል። እስኪ ስለ ትምህርት ባክግራውንድሽ፣ በምን አግባብ ወደዚህ እንደመጣሽ ንገሪ። ኦኬ፣ እንደገለሽው ሰራዊት እባላለሁ። ባክግራውንዴ ፋርማሲስት ነኝ ሶስት አመት ሆነኛል ከጨረስኩኝ። አሁን ግን ቢዝነስ አድሚኒስትሬሽን እየተማርኩኝ ይገኛለሁ። የኤኤልኤክስ ኦፖርቹኒቲ አክቹሊ በጣም ፎሎ ማድረጋቸው ግሩፖች ነበሩ። ስለዚህ ይህንን ሲያመጡ ይመልከተኛል ብዬ መጣው ማለት ነው። በጣም ደስ ይላል። እንግዲህ ስለ ኤአይ ብዙ ሲወራ ነበረ። ስለ ፋርማሲ ቴክኖሎጂም እየተወራ ነበረ። ሀገራችን ውስጥ ያለ አንድ ፋብሪካም ቀርቦ ነበር እና ስለዛ ያለሽን ኢምፕሬሽን የምትነግሪኝ ሰው በፊት የምንፈራው ነገር ነበረ፣ እና ስራችን ይወስድብናል ብለን በጣም እንጠነቀቅ ነበረ። ነገር ግን አሁን ፊድ የምናደርገው ነገር እንደሆነ እኛ ጋርቤጅን ከሰጠነው ጋርቤጅ አውት እንደሚያመጣ ያንን ስለተረዳው አሁን ላይ እንደ ቱል መጠቀም እንደምንችለው አንድ ጥሩ መሳሪያ መሆን እንደሚችል ተረድቻለሁ ማለት ነው በዚህ ትሬኒንግ በጣም ደስ የሚለው ቅድም በጣም ከገረመኝ ነገር አንዱ የፋብሪካ ባለቤት የሆኑት ሰው ኢትዮጵያውያንን ስንቀጥር ዲሲፕሊናቸው ከሌላ ጋር ሲነጻጸር እንደዛ አይደለም የሚሉ ነበር እና እኔ በተማርኩበት ጊዜ በጣም ዲሲፕሊን ነበር፣ እንደዛ ነው የሚባለው እና አሁን ያሉት ልጆች ምን ትግስት አጥተው ነው ዲሲፕሊን አጥተው ነው፣ ወይስ አንቺ እንዳልሽው ሶሻል ስኪል ላይ የጎደላቸው ነገር ኖሮ ነው እንዲህ ለመማራር ያበቃቸው ምን ይመስልሻል? አይ ቲንክ ችግሩ ፎርማል ኤዱኬሽን ላይ አይነገራቸውም፣ ምን ኤክስፔክት እንደሚደረግባቸው። ሳይንስ ከሆነ ናቹራል ከሆነ ሃርድ ፋክቱን ነው ጣቸው ሶሻልም ከሆነ እንደዛው። ስለዚህ ምን ኤክስፔክት ይደረግ ወርክ ኤቲክስ አንድ ላይ ቢሰጥ እንደ ኮርስ ብዬ በጣም እማምንበት ነገር ነው። ከታች መጀመር መማር ደግሞ አለባቸው። ያው የጀኔሬሽን ጋፕ አለን ጄንዚ ሚሊኒያል ምናምን እያለን አይደለ። ስለዚህ ምን አይነት ነገር አስተሳሰብ አለ በአጭር መንገድ ቶሎ የመድረስ ነገር ፍላጎት ስላላቸው ትዕግስት የለውም አዲሱ ትውልድ ለማለት እገደዳለሁ። እኔ ነው ጭምር እሱ ላይ በደንብ ማርገን መስራት መቻል አለብንና ዲስፕሊንና ሃርድ ወርክ ደግሞ ፔይ ኦፍ የሚያደርግ ማወቅ መቻል አለብን እና ግዴታ የሆነ ፋንሲ የሆነ የበራ ነገር አይደለም መስራት ያለብን ጀስት በተማር ነውም ደግሞ ጥሩ ውጤታማ መሆን እንደምንችል የሚያሳዩ ነገሮች ስላሉ ያው እዛ ላይ ቢሰሩበት በዛሬ ሕይወቴ እንግዲህ አርቴፊሻል ኢንቴሊጀንስ በተለይ በጤናው ዘርፍ ላይ በተለይም ደግሞ በእኛ አገር የጤና አገልግሎት ላይ እያደረገ ያለውን አስተዋጽኦ ተመልክተናል ብዬ እገምታለሁ። እንደዚህም ደግሞ ለእንደኛ አይነት አገር ምን አይነት አርቴፊሻል ኢንቴሊጀንስ ያስፈልጋል፣ መረጃን በምን መልኩ መጠቀም አለብን፣ መረጃን ለውሳኔ ብሎም ደግሞ ለድርጊት በምን መልኩ መጠቀም አለብን በሚሉት ነገሮች ላይ መረጃ ያገኛችሁ ይመስለኛል። ሳምንት በሌላ ፕሮግራም እንገናኛለን። መልካም ጊዜ።